ቆይ መደባበቁ ለምን አስፈለገስ? ከመቼ ተደብቀን ሁሉንም ነገር ለትዬ እኔ እነግራቸዋለሁ። ምን ብለሽ ነው የምትነግሪው? ሚስቱ እንደሆንኩኝ ነዋ። ልጅ ነሽ ይሉኝ የለ ዛሬ ምን እንደሚሉ ሰማለሁ። አዲ አሁን ረፊ፣ የዛኔ ሙሽራ ሆነሽ ስትመጪ የራሳቸውን ማዋረድ ስለማይፈልጉ የዛኔ ማንም ሰው ምንም ማይልሽ፣ አሁን ከተናገርሽ ግን ነገሩን በሙሉ ነው የምታበላሽው። አይመለከትሽ። በእኔ ሊኮራብኝ እንጂ ሊያፍርብኝ አይገባም። ካፈረብኝ ፊት ለፊታቸው አንቺን ማግባት አልፈልግም ይበላኝ። አንቺ ጤና የለሽም እንደ እዚህ ቁሚ። ቆይ ዲቭን እንዲያገባኝ ምን ያንሰኛል? ምንም አያንስሽም እህቴ። አንቺ ብትበዥበት እንጂ አታንሽበትም። ታዲያ እኔ እኮ ክብር ያለኝ ሴት ነኝ አይደል? ለቤተሰቦቹ ይህን ያክል ለማስታወቅ ለምንድን ነው የሚፈራው? ቆይ ምን ነው የሚያሳፍረው? እስኪ ነገሩ ምንም የሚያሳፍር ነገር የለም። በራስሽ ልትኮሪ ይገባሻል። ከነዛ ሁሉ ሴቶች ዲቫንች መርጦ ሊያገባሽ ነው። ምን ሽብኝ? ማናችሁንም አልፈልጋችሁም። በቃ ብቻዬን ተውኝ። ሩታ ምን አልሻት ነው? የተነጋገራችሁ ነገር ነበር? አረ ምንም ነገር የለም ምን እንደሆንሽ አልጠይቅሽም ብለሽ ቃል ገብተሽልኝ አይደል? እንዴት ነው ማልጠይቅሽ? ብቻሽን በር ዘግተሽ አልበላም አልጠጣም ብለሽ እንዴት ነው ማልጠይቅሽ? ልጅ ማጊ፣ በቃ እኔ ደህና አይደለሁም፣ አታስጨንቂ። ሆስፒታል እንሄድሽ። አይ፣ ይኸውልሽ፣ ፍቅር፣ መጀመሪያ ተረጋጊ፣ ከዛ መናገር የምትፈልጊ ነገር ትናገሪያለሽ። ከፈለግሽ ለኔ፣ ከፈለግሽ ደግሞ እለት አለ። አንተም እንደምታስብልኝ አታስመስል ሁላችሁም እኔን እንደምትወዱኝና እንደምታስቡልኝ አታስመስሉ። ሁሉም የሆነው በምክንያት ነው። አልገባኝም። እኔና አንቺ የተገናኘነው በምክንያት ነው። አልገባኝም። አውቀሽ ነው። አይ እየምሬኝ ነው። ቆይ ምን ለማለት እየሞከርክ ነው? በቃ ሽርሹ አረሰውም ንገረኝ። እናትረሹ በቃ እንዴ፣ ንገረኝ እንጂ። ምን ልንገርሽ? ለምን እንደዛ እንዳሰብክ እስካሁን የነበሩ ነገሮች አጋጣሚዎቹን አስቤ ነው። አልገባኝ። አንድ ቀን አይመሽም እንዲሉ ኤላ ጭራሽ አይኑን በጨው አጥቦ ስልክ ለለሊ ደውሎላታል። ታዲያ ለሊን በድንጋጤ እየተርበተበተች ስልኩን አንስተዋለች። እሁን ድጋሚ ልትቀበለው ይሆን ወይንስ? ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ዛሬ እንግዲህ አደይ ድራማን ይዤላችሁ ቀርብ ያለው እንደ ሀገር የመጫኛ ረዘም ያለው አደይ ድራማ ዛሬም እንደዚሁ እንደተለመደው እርዝመቱን ቀጥሏል። ታዲያ በዚህ ውስጥ ነበረ የሰራተኝነትን ክብር ነፍገዋት አደይን ለሚስትነት አትሆንም ብለው እያንገራገሩ ያሉት ደራሲው ምን አስቦ እንደሆነ ባይታወቅም ይህንን ድርሰት ለምን እንደደረሰው ለእኛም ለማዳም ቅመሞች ግራጋብቶናል በህግ መጠየቅም አለበት ያሉ ብዙዎችም አሉ። ነገር ግን እውን ሰራተኛ ሰርቶ ውሎ የሚገባ ሰው ክብር የለውምን? ወይንስ ደግሞ ሰርቆ የሚኖር ሰው ነው ክብር ያለው? እስኪ ይህንን ለእናንተ ለተምካች ልተወውና ድራማው ወደ ምን አመራ የሚለውን እንመልከት። አፈቅር ሻለው ወድሻለው በሚላት በዴቭ መግባትን እና ወደ ትዳር መግባትን ትፈልጋለች። ፍቅር እንዲሁ በወሬ ብቻ ሳይሆን በተግባር ማየትን ትፈልጋለች። እና ዛሬም ዴቭ ለታለም እንደነገራቸው እና እንዳነገራቸው ቸክ ለማድረግ ወደ እነት አለም ቤት ጎራ ብላለች። ታዲያ እነት አለም ቤት ጎራ ስትል የተፈጠረው ነገር ግን እጅግ በጣም ልብ የሚሰብር ነገር ነው። ፍቅር በሯን ዘግታ እየየው በማለቷ ዴቭም ደግሞ ለታለም ልንገራት አልንገራት እያለ ግራ በመጋባቱ ከህትውሉዴ ጋራ ቆሞ ግራ እየተጋባ ይገኛል። ታዲያ ልዱ ምን ላግዝህ፣ ምን ይሁን፣ ምን ይፈጠር እያለችው ነው። ታዲያ እባክሽን እንድታግዥኝ እፈልጋለሁ። አዴይ የማደርገውን ነገር በተግባር ላሳያት እፈልጋለሁ። ስለዚህ አዴይን የራሴ የግላይ ማድረግ ፈልጋለሁ። ሊዱ ታግዥኛለሽ አይደል ይላታል። እሷም እያ ያዋዛችና እየቀለደችን ቢሆን አዋግዛለሁ ብዬ ያለችውም ድንገት እታለም በሩን ከፍተው ሲገቡ ነበር። ድራማ ባለፈው ክፍል ያቋረጠው ዛሬ እታለም ምን አሉ። እታለም ነገር ሲሰሙ ግራ በመጋባት አዴይ ምን ሆነች? አዴ ምንድነች? ብለውም ሲጠይቁ አይ ምንም አልሆነችም አለ ደ ብዬ ተርበተበተ። ለውሳኔ የተቸገረው ዛሬ ዛሬው እንደተለመደው ውሳኔውን ላለመወሰን ነገሮችን አለባብሶ ማለፍ እንፈልጓል ለታለም አዴ ፍቅረኛ ናት ከማለት ይልቅ የባሰውን ይባስ ብሎ አደይ አደይ ኮ ማለት ጀመረ። እታለም እ አሁን ገባኝ። አደይን ጓደኛ ያደረግካት ያንተ ጓደኛ የት ነው የምትኖረው ስትለውም ታለም ገጠር ናት፣ ቤተሰቦቿ ገጠር ነው ያሉ ይላል። ለዚህ ነው አደይን ጓደኛ ያደረግካት አሁን ገባኝ ይላሉ። አዎ ታለም ብሎ ነገሩ ተመቸኝ ያለው ዘፋኙ ለዚህ ነው እና ነገሩ ተመቸው። ምክንያቱም አደይ ፍቅረኛ ናት ብሎ ለማስተዋወቅ ሙሉ ኮንፊደንስ እንደሌለው ሁሉም ያውቃልና ዛሬም ያንን የተለመደውን ድርጊቱን አድርጓል። እታለምም በል እንግዲህ እኔንም ማምጣትና አስተዋውቀኝ ጓደኛ ዬ ለአንተ ሚስት የምትሆንህን እኔ መጀመሪያ ቀድሜ ያይቻት ለእናትህ እኔ እነግራታለሁ ትለዋለች በሀሳቧ ተስማምቶ ውስጡ ግን ደስተኛ ባይሆንም አደይ ናት ብዬ ስነግራት ምን ሊፈጠር ነው እያለ ግራ ተጋባ ታዲያ እታለም ወጣ ስትል ሊዱ እንደተለመደው ታሸፍበት ጀመር ከት ብላም ሳቀች ምን ያስቅሻል ሊዱ ይላታል አይ ወንድሜ የአንተ ነገር ግራ ገብቶኝ ወይሄ ፍቅር አደይ እንደዚህ አድርጋ አረፈች ለማንኛውም ግን እታለም ስትሰማ እንዴት እንደምትሆን አስበኋል ብላ ጥላውም ትወጣለች እታለም ልጃቸው ፍቅር በር ዘግታ በማለቃቀሷና ብቸኝነት ይሻለኛል በማለቷ ግራ ተጋብተዋል። ታዲያ ወደ ክላሷም ሂዶ በር ቢያንኳኩ አልከፍትም ብቻዬን ተውኝ ማለቱን ተያይዘዋለች። እናት ነችና አንጀቷ አልጨክን ሲል እያለቀሰች እባክሽ ልጄ ክፈችልኝ ማለትና ተማጽኖውን ቀጥላለች። ታዲያ ዴቭ ስትማጸን ሲመለከታት ድንገት ይመጣና ፍቅር በሩን ክፈችው በመነጋገር የማይፈታ ነገር የለም ምን ሆነሻል? ብሎ ሲጠይቃት ሁላችሁም አትወድኝም በቃ ተወኝ ብቻ የለውን ትላለች። ይህን ጊዜ እናት አንጀታቸው አልቻለም። እባክሽን ልጄ፣ እባክሽን ስሞትልሽ በሩን ክፈችልኝ ይሏታል። እናት እንደዛ ሲንሰፈሰፉ ስትመለከት ፍቅርም ልቧ አልቻለም እና ተነስታ በሩን ትከፍታለች። እቅፍ አድርገውም ልጄ ምንሆንሽብኝ እያሉ በእናት አንጀታቸው አጠገቧ ቁጭ ብለው ምንድን የሆንሽው እስቲ ለኔ ነገርኝ ብለው ይጠይቋታል። ምንም አልሆንኩም እማዬ፣ ከቻልሽ ግን ምቶችን ከሆነ እዚህ አካባቢ ሰው እንዲመጣ አታድርጊብኝ፣ ብቻዬን ተይኝ ትላታለች። እናትም እሺ ልጄ የምትፈልገውን አደርጋለሁ ብለው ጥለዋት ይወጣሉ። ታዲያ ፍቅርም ግራ እየተጋባች ነው ያለችው እዚህ ጋር ዴቭ ሊያገባ እንደሆነ ስለሰማች ውስጧ በጭንቀት ተወጥሯል። ሰዎች አይወዱኝም የሚለው የህሊና ጥያቄም ግራ አጋብቷታል። ታዲያ አደይ ስትጦፍና ስትከንፍ ወደ ውስጥ ትገባለች። ምን ፈልገሽ ነው ብላ ሊዱ ገበር ላይ ትይዛታለች። አይ ዴቭን ማግኘት ፈልጌ ነው ስትልም ለምን ፈለግሽ ውስጥ ትላት። በቃ ዴቭ ውሳኔውን ለታለም መንገርና አለመንገሩን ማወቅ ፈልጋለሁ ትላለች። ሊዱም በፍጹም ለታለም አይነግራትም። እታለም አሁን ጭንቀት ላይ ነው ያለችው። እዚህ ቤት ባትገቢ ይሻልሻል፣ ብትመለሽ መልካም ነው ለአንቺ ትላታለች። እኮ እንዴት ስትላትም፣ ፍቅር በር ዘግታ እያለቀሰች ስለሆነ እታለም ብስጭት ላይ ናት። በዚህ ብስጭት ላይ አንቺ ደግሞ ብትናገሪ የዋስ አደጋ ይገጥምሻል፣ ትላታለች። አደይም በፍጹም እኔ የማሳፍር ሴት ነኝ እንዴ? ሰርቶ ማደር ያሳፍራል? እንዲህ ብላ ገፍትራት ትገባለች። አሹም አዎ፣ እውነት ነው። አደይ ስንቱ ይቀማማትና ስንቱ ይፈልጋት እንደነበር ሁላችንም እናውቃለን። የእኛ እህት ምንም ያሳፍር ነገር የላትም፣ ትግባት ያት ብሎ እንድትገባ ያደርጋታል። ውስጥ ስትገባ ግን ሩታና ሮማን በጭንቀት ተውጠው ታገኛቸዋለች። ሰላም ብላቸውም ዴቤት ነው ስትላቸው፣ ለምን ፈለግሽው ትላለች ሮማን። ሮማንን እንደዛ ብላ ስትጠይቃት አይፈልጌው ነው ስትልም፣ ሩታ እባክሽን አደይ ተረጋጊ፣ ምን ሆነሽ ነው ስትላት፣ ምን አገባሽ ትላታለች። ለሩታ ያላት አመለካከት ሩታ ለእሷ ከምትሰጣት የፊትንንሳት ነገር ነው፣ እና ሩታን ዛሬ የልታናግራት ፈቃደኛ አልሆነችም። ሩታ ዛሬ አስተዋይ ሆናለች። እባክሽን አደይ ላናግርሽ እፈልጋለሁ ብላ ደረጃ ላይ ወስዳ ሁሉንም ነገር ትነግራታለች። ብትረጋጊ መልካም ነው፣ ሌብ እኮ ይወድሻል፣ ግን ቤተሰቦቹ የሚሉትን ነገር ከባድ ስለሆነበት ነው። ያው ታውቂያለሽ ብላ ቆንጆ ምክር ትመክራት። አለ አደይ በሀሳቧ ተስማምታ ዴቪን በቃሽ ጠብቀዋለሁ በሚል ውሳኔ ጥላቸው ልትወጣ ስትል ድንገት ዴቪ ይመጣል። ዴቪም ታዲያ መጥቶ ምን ሆነሽ አይኔ፣ ፍቅር እያላት ሲፈልጋት ና ውጭ ላይ መነጋገር እንችላለን ብላ ጥላው ይዘው ትወጣለች። ታዲያ ይዛው ወታም ቆይ ግን ምንድነው ሀሳብህ ለታለም ነገርካ ትለዋለች። አሁ ነግሬት አለው አለ ቢጨንቀው ታዲያ ይሄንን ውሸትም ሲጨምርባት አደይ እየተንዘፈዘፈች ለምንድን ነው መተዋሸው ፍቅር በውሸት ይሆናል እንዴ አለችው ታዲያ እሱም ማነገረሽ ምን ሆነሽ ነው ሲላትም ሊሄዱና ሩታ ነግረውኛል ውሸትን ለምን አስፈለገ ትለዋለች ቆይ እኔም ማሳፍር ነኝ ሰርቶ መብላት ያሳፍራል እንዴ ትለዋለች አይደለም እንደዛኳ አይደለም ግን ነገሮችን ከጨረስኩ በኋላ ለማሳወቅ ብዬ ነው እያለ ይቅርታና ተማጽኖ ያቀርባል አደይን ጥላው ትሄዳለች ታዲያ በመንገድ ጥላው ስትሄድ የገጠማት? ድንጎ እና ደመቀ ናቸው። ምን ሆነች ነው ሲሏት ወግዱልኝ፣ ተበሳጭቻለሁ፣ አታበሳጩኝ ትላቸዋለች። ደመቀም አዴ ስትበሳጭ እጅግ ይከፈዋልና ማን ነው እንዲያደረገሽ? ሮሚዮ ከሆነ ዋጋውን ሰጠዋለሁ ይህ ወጋዊ እያላትም ነበር። ታዲያ አደይም ፈገግ ብላ በር ለማንኛውም እናንተ ወዴት እየሄዳችሁ ነው ስትል ወደ ሮማን እንደሆነ ይነግራታል። በሉ ሂዱ ብላ ጥላቸውን ታመራለች። በሌላ በኩል ባቡሬ ዛሬ መንገድ ላይ ደግሞ ያቺ ወደዋለው እና ተመችቶኛል የምትለው ሊዱ ትጠብቀዋለች። ታዲያ እየተከተለችም ብትጣራ እሱ ግን እንዳልሰማ ጥሏት ሊያልፍ ነበር። ድንገት በመሀል መንገድ ላይ ያስቆመችውና ለምንድነው ለምንድን ነው እየጠራሁ የማትሰማኝ ትሏለች። ስላልሰማዎች ነው ምንፈለግሽ ይላታል። ተመችተኛል ትለዋለች በፈጣጣው። ስልክ ቁጥሩን ስጠይቀው የኔ እናት ለምንፈለግ ይላታል። ስለተመችኝ ስትለውም እኔ ይውልሽ ባልማችሽ ይሻልሻል፣ የአራት ልጆች አባትና ባለትዳር ነኝ ይላታል። ይኔ ነበር ሌዶ ገው ያለችው፣ ወይኔ ጉዴ ብላ ጥላሁም ልትሄድ ስትል እናትና እህቱ ከጎን ይመጣሉ። ቆይ ግን ምን ብልሃት ነው ይችል ልጅ እንዲህ ጥላ ልትሄድ የፈለገችው ይሉታል። እኔ የአራት ልጆች አባትና ባለትዳር ነኝ ብያት ነው ሲሉም እናት ፈገግ ኪሉና አይ ሰላምዬ ጉድሽና ላየ ይችላሉ። ሰላም የሚሏት ለሊት ነው ለሊ። ይህን ጉዳ ላየችም ታዲያ ወደ ለሊ ጋም ውሰዳት ብላ ቅምጥል እናቱን ለቤኪ ሰጥተዋለች። ታዲያ ቤኪም ወደ ለሊጋ ቅምጥል ቅምጥል ደግሞ ወደ ሌላ ቦታ ስትሄድም እነሱ ወደ ለሊ ጋ መሩ። ነገር ግን ቅምጥል በመንገድ እየሄደች ድንገት ቤዛን ታያታለች። ቤዛና ሌዶ አንድ ላይ ቁመው ምን እንደሚማከሩ እያጠናች ነበር። ቤዛ ሁሉ ጊዜም ክፋቱ አያልቅምና ዛሬም የክፋት ሴራዋን አብራት እንድትሰራ ሌዶ ትጠይቃታለች። ሌዱ ግን እንቢ ብላ ትሄዳለች። ጓን ደግ አደረግሽ ብላም ቅምጥል እየተመለከተቻቸው ነበር። በሌላ በኩል ለሊ ወደ ቤቷ እንግዳ እየመጣ በነበረበት ቅጽበት ነበረ ስልክ የተደወለላት። ስልኩም የደወለው ኤላ ነበር። ደንግጣ በተቀመጠችበት በቁመቷ ልክ ትቆማለች። ግራ በመጋባትም ኤላ ኤላ እያለች ነበር። ቀጣይ ክፍል ምን ይፈጠር ይሆን?